አድርጉ ላይክ በማድረግ ሊንኩንም ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ በዚህ መንገድ ላበረታችሁን አቅም ጉልበት ድጋፍ ለፈጠራችሁልን በሙሉ እጅግ የላቀው ምስጋናችን ይድረሳችሁ እንላለን ከልብም እናመሰግናለን ዳግም በዚህ ቀን በዚህ ሰዓት እናንተን ስላገኘናችሁ እጅግ በጣም ደስ ብሎናል። የሰዓቱን ዋና ዋና ሊነገሩ የሚገባቸውን የዝውውር ጉዳዮች እያነሳን አብረናችሁን እንቆያለን ሊቨርፑልን እናስቀድማለን። ሊቨርፑል በዚህ የክረምት የተጫዋቾች ዝውውር መስኮት ከባለፈው የውድድር ዓመት የበለጠ ውጤት ለማምጣት ይረዱኛል ያንንም ውጤት ለመድገም ያግዙኛል ያላቸውን ተጫዋቾች ወደ ቡድኑ እየቀላቀለ እንደሚገኝ ይታወቃል። በጣም ጠንካራ ዝውውር እያደረጉ ካሉ ገናም ደግሞ ተጨማሪ አዳዲስ ዝውውሮችን ያከናውናሉ ከሚባሉ የፕሪሚየር ሊጉ ክለቦች መካከል አንደኛው ሊቨርፑል ነው። እስካሁን ድረስ የፍሬምፖንግን እንደዚህም ደግሞ የፍሎሬን ዌርትስን እና የግብ ጠባቂ ውርን አጠናቋል። ከዚህ በኋላ ኬርኪስ ወደ ሊቨርፑል ተጫዋችነት ይቀየራል ተብሎ ይጠበቃል። ከዛ በተጨማሪ ደግሞ ከሊቨርፑል የሚሰናበቱ ተጫዋቾች ለሌሎች አዳዲስ ተጫዋቾች ወደ አንፊልድ መሄድ ምክንያት ሊሆኑ ይችላሉ ተብሎ እየተጠበቀ ነው ያለው። እንግዲህ እጁ ላይ ያሉትን ተጫዋቾች መሸጡን ሳያረጋግጥ ፍሪምፖንግን እና ፍሎሬን ዊርትስን አይነት ጠንካራ ዝውውሮችን ካደረገ ከእጁ የሚያሰናብታቸውን ተጫዋቾች ካሰናበተና በነሱ ሊቨርፑልን ለ ተጠብቆ መውጣት ገንዘብ ካገኘ በኋላ ሊቨርፑል ምን ተአምር ሊሰራ ይችላል የሚለው የሁላችንም ጉጉት ነው። ዛሬ ግን የሰማናቸውን ጉዳዮች የተወሰኑትን እናንሳ። የመጀመሪያው ከሊቨርፑል የሚሰናበቱ ተጫዋቾችን በተመለከተ ነገሮች በጥሩ ሁኔታ እየተከናወኑ ይገኛሉ። ዳርዊን ኔዥ፣ እንደዚሁም ደግሞ ሉዊዝ ዲያዝ፣ ከዛም በተጨማሪ ደግሞ እንደነ ቺዝ አይነት ተጫዋቾች ሊቨርፑል ለቀው ይወጣሉ። ዲዮጎ ጆታም ከሊቨርፑል ከሚሰናበቱት መካከል የሚጠበቅ ተጫዋች ነው። ከዛ በተጨማሪ ግን ወደ አትሌቲኮ ማድሪድ ጉዞውን ሊያደርግ እንደሆነ በሰፊው እየተነገረለት ያለው አንዲ ሮበርትሰን ነው። እንግዲህ በሆነ ወቅት ላይ አንዲ ሮበርትሰንና ትሬንት አሌክሳንደር አርኖልድን አሴ ፉልባክ እየተጠቀመ ሊቨርፑል ምን ያህል ጠንካራ እንደሆነ ምን ያህል እድለኛ እንደሆነ ስናነሳ ነበር። አሁን ግን በተመሳሳይ የዝውውር መስኮት ሁለቱንም ሊያጣ ይችላል። ነገር ግን ለሁለቱም ደግሞ ተገቢ የሚባሉ ምትክ ተጫዋቾችን እያዘጋጀ ይገኛል። በአዲስ መልክ ስራ ሊጀምር ነው ነው ሊቨርፑል። ታዲያ የአንዲ ሮበርትሰን ከሊቨርፑል የመውጣት ዜና ከተሰማ በኋላ ራሱ ተጫዋቹም ቢሆን ወደ አትሌቲኮ ማድሪድ ለሚደረገው ዝውውር ጥሩ ፍላጎት እንዳለው፣ አትሌቲኮ ማድሪድን ቢቀላቀል ደስ የሚለው ራሱን በአዲስ ቻሌንጅ ውስጥ ማየት እንደሚፈልግ ሰምተናል። ከቅርብ ሰዎቹም ከራሱም ደግሞ በተለያዩ መንገዶች ለማጣራት ችለናል ይላሉ የእንግሊዝ ጋዜጦች፣ የእንግሊዝ ሚዲያዎች። ይሄ የሊቨርፑል ደጋፊዎችን ያስደነግጣል ወይ? አይመስለኝም። ምክንያቱም በአንድ በኩል በዛ ቦታ ላይ ተጫዋቾችን እያስፈረመ ስለሆነ በሌላ በኩል በተጠናቀቀው የ2024/25 የውድድር ዓመት ላይ አንዲ ሮበርትሰን ላይ የታየው መቀዛቀዝ፣ የተለመደውን አይነት አገልግሎት ለመስጠት መቸገር የሊቨርፑል ደጋፊዎች የተጫዋቹን ከክለቡ መውጣት ወደ አትሌቲኮ ማድሪድም ሆነ ወደ ሌሎች ፈላጊዎቹ የሚሄድ መሆንን አርኖልድ ሊለቅ ሲል በተሰማቸው የሀዘን ስሜት ውስጥ የሚያስተናግዱት ይሆናል ተብሎ አይጠበቅም። ስለዚህ ለሊቨርፑል ደጋፊዎችም ለሊቨርፑል አሰልጣኝም ሆነ ለተጫዋቹ ቀላል የሚባል ዝውውር ሊሆን ይችላል ነው ከዚህ በፊት የክለቡ የቀድሞ ታላላቅ ተጫዋቾች እንደ ነዥሚ ካራገር ያሉት በዚህ የውድድር አመት የሊቨርፑል ዊከስ ሊንክ የሚባለው አንዲ ሮበርትስ ነው ሲሉ ነበረ። ስለዚህ የዚህ ተጫዋች ከሊቨርፑል መውጣት በተለይ ደግሞ የተወሰነ ፍራንክ ከተሰራበት ሊቨርፑልን ይበልጥ ለማጠናከር ለሚሰራው ስራ ያግዛል ነው። እንግዲህ ከሊቨርፑል ጋር አያይዘን ልናነሳው የምንችለው ወይም የሰማነው የመጀመሪያው ጉዳይ ነው። ሁለተኛው ግን እውነት ሊቨርፑልን የሚያቆመው ማን ነው? ሊቨርፑል ምንድን ነው እያሰበ ያለው? ሀይ ባያጣው ሊቨርፑል የሚያስብል ነው። ይህንን ለማመን የሚቸግር ካደረገው ደግሞ እጅግ በጣም የሚገርምና የሚያነጋግር የሚሆነው የሊቨርፑልን ቁርጠኝነት ከማሳየት አንጻር የሊቨርፑልን የመሻሻል ፍላጎት ምን ድረስ እንደሆነ ከመጠቆም አንጻር በጣም በጣም በጣም ትልቅ ኢምፕሊኬሽን ይኖረዋል የሚባለው የጎርደንን ከኒውካስል የመውሰድ ፍላጎቱ ነው። እንግዲህ ጎርደን በኒውካስል ቤት ውስጥ በጣም ጥሩ አገልግሎት ከሰጡ ይሄ የ24/25 የውድድር ዓመት አምሮላቸው ይቀጫዋል ከሚባሉ ተጫዋቾች መካከል አንደኛ ጎርደን ነው። ስለዚህ ይህንን ጎርደን ሊቨርፑል አንድ መቶ ሚሊየን ፓውንድ አውጥቶ ሊያስፈርመው ነው። በመቶ ሚሊየን ፓውንድ እንግዲህ ሌላ ሁለተኛ ተጫዋች ወደ ቡድኑ ሊቀላቀል ነው። በቀደመም ስናነሳ ነበረ ፍሎሪያን ዊርትስ አንድ መቶ አስራ ስድስት ሚሊየን ፓውንድ የሚባል ቢሆንም ስምምነቱ ቤስ ፊው ግን ወይም መሰረታዊ የዝውውር ክፍያው ግን አንድ መቶ ሚሊየን ፓውንድ ነው። አስራ ስድስት ሚሊየን ፓውንዱ የልጁ ውጤታማነት እየታየ ለባየር ሊቨርፑል ለቨርኩሰን የሚጨመር ገንዘብ ነው። ጎርደንን ከኒውካስል ዩናይትድ ልውሰድ ብሎ የሚነሳው ደግሞ ሌላ መቶ ሚሊዮን ፓውንድ በማውጣት ነው። አሁንም ልብ ልንል የሚገባው ሊቨርፑል ለሁለት ተጫዋቾች በተመሳሳይ የዝውውር መስኮት መቶ መቶ ሚሊዮን ፓውንድ ወይም መቶና ከመቶ ሚሊዮን ፓውንድ በላይ እያወጣ ነው። ይህንን ሲያደርግ ደግሞ እስካሁን ድረስ በተግባር ከኬለር ውጭ የሸኘው ምንም አይነት ነባር ተጫዋች የለም። ኦፍኮርስ ሉዊስ ዲያዝ ሊሸኝ ይችላል። ዳርዊን ዩኔጅ ሊሸኝ ይችላል። እንደዚሁም ደግሞ ነቺ የዘነ ዲዮጎ ጆታ ሊወጡ ይችላሉ አንዲ ሮበርትስን ጨምሮ በእነዚህ ተጫዋቾች መሰናበት ሊቨርፑል ምን ያህል ገንዘብ ሊሰራ እንደሚችል ከማረጋገጡ በፊት የሁለት ተጫዋቾችን ዝውውር መቶና ከዛ በላይ ሚሊዮን ፓውንድ አውጥቶ የሚያጠናቀቅ ከሆነ ስለ ሊቨርፑል ማሰቡ ራሱ ያስፈራል እንኳን መግጠሙ ይቅርና ለማለት ነው እና ጎርደን የቀደመም ቢሆን የሊቨርፑል ደጋፊነት ስሜት አለው ይባላል። የሊቨርፑል የቀደመ ፍላጎትም ጎርደን ላይ ጠንካራ ነው ይባላል። አሁን ግን በቃ ሌትስ ማቴሪያላይዝት ነው የሚሉት እነሱ በቃን ተግብረው እና አድርገው እንፈጽመውና ይህም ተጫዋች አንፊልድ ይምጣልን የሚል መልእክት እያስተላለፉ ይገኛሉ። በዚህ ረገድ ከኒውካስል ዩናይትድ ጋር በቅርቡ የሚጀምር የዝውውር ጥረት ይኖራል። ቶማስ ፍራንክ በቶተናሞ ስፐርስ ስራ ጀምረዋል። እሳቸው ይሁን ያሉት የመጀመሪያው ዝውውር ተጠናቋል። ከዚህ በፊት ከባየር ሚውኒክ ወደ ፕሪሚየር ሊጉ ክለቦች በውሰት ሊሰጥ ነው ሲባል ትልልቅ የፕሪሚየር ሊጉ ክለቦች የተሻሙበት በኋላ ላይም ቶተናም ሆትስፐርስ የውሰት ስምምነቱን ያሸነፈው የማቲስቴል ዝውውር አሁን በቋሚ ዝውውር ተጠናቋል 30 ሚሊየን ፓውንድ ለተጫዋቹ ዝውውር ይከፈል ይሄ ልጅ የኛው ይሁን በቋሚነት ብለው ቶማስ ፍራንክ አዲሱ የቶተናም አሰልጣኝ ስለወሰኑ ቶተናም ጉዳዩን ጨርሶታል ዛሬ ከሰማናቸው ወሬዎች መካከል አንደኛው

ማንቸስተር ዩናይትድን እናንሳ። ማንቸስተር ዩናይትድን በሁለት በሶስት ጉዳዮች ነው የምናነሳው። የመጀመሪያው ከማንቸስተር ዩናይትድ መውጣታቸው አይቀርም ማንቸስተር ዩናይትድ አይ ለኒያት ሆኑኝም ብሎ በተለያየ ምክንያት የአዋሳቸው ተጫዋቾች አሉ። ከአዋሳቸው ተጫዋቾች መካከል ወይም በውሰት ለሌላ ክለብ ተላልፈው ከተሰጡ ተጫዋቾች መካከል አንዳቸውም እንኳን እንዲመለሱ የማንቸስተር ዩናይትድ ደጋፊዎች እንደማይፈልጉ በቅርብ በተደረገው ጥናት ተረጋግጧል። ደጋፊዎቹ በሰጡት ድምጽ ይህንን ፍላጎታቸውን ይፋ አድርገዋል። ነገር ግን የቀድሞ የማንቸስተር ዩናይትድ ግብ ጠባቂ ኤርዊን ቫንደርሳር ስለ ተዋሱ ወይም ከማንቸስተር ዩናይትድ ወጥተው በውሰት ለሌላ ክለብ ስለተሰጡ ተጫዋቾች ሲያነሳ ማንቸስተር ዩናይትድን የሚያሰለጥነው ሩበን አሞሪም ለአንቶኒ እድል ቢሰጠው ደስ ይለኛል ብለዋል። ሁለተኛ እድል ቢሰጠው ምክንያቱም ይሄ ልጅ በማንቸስተር ዩናይትድ አልተሳካለትም። ወደ ሪያል ቤቲስ ከሄደ በኋላ ያሳየው መሻሻል ግን ሁለተኛ እድል በዩናይትድ ቤት ቢሰጠው የሚያስብል ነው። አሰልጣኙ የሚወስነውን አሰልጣኙ የሚያስበውን ነገር ማድረግ እንዳለበት አምናለሁ። በእኔ አመለካከት ግን ከሌሎቹ ተጫዋቾች ይልቅ ለአንቶኒ ሁለተኛ እድል በማንቸስተር ዩናይትድ ቤት ውስጥ ቢሰጥ ምናልባት ማንቸስተር ዩናይትድንም የሚጠቅም ለል ልጁን በድጋሚ ራሱን ማሳየት የሚችልበትን እድል የሚፈጥርለት ሊሆን ይችላል። ራሱን በድጋሚ ለማሳየት በእልህ በቁጭት ወደ ውድድር ዓመቱ ከማንቸስተር ዩናይትድ ጋር የሚመለስ ከሆነ ማንቸስተር ዩናይትድ ሊጠቀም ይችላል ነው ያሳየው መሻሻል። ብዙ ነገሮች የገቡት ይመስለኛል፣ ብዙ ነገሮችን የተረዳም ይመስለኛልና ለአንቶኒ ብቻ ሁለተኛ እድል እንዲሰጠው ኤድዊን ቫንደርሳር ጠይቋል። ተስማማላችሁ? አትስማሙም? የእናንተን ሐሳብ ብናውቅ በጣም ደስ ይለናል። ሁለተኛው ከዩናይትድ ጋር የሚያያዘው ጉዳይ እንግዲህ በቅርቡ ሲአይኢኤስ ፉትቦል ኦብዘርቫቶሪ የሚባል ተቋም ክለቦች በዓለም አቀፍ ደረጃ ያላቸውን የተከታይ ብዛት፣ የወዳጅ ብዛት በሶሻል ሚዲያ ተከታዮቻቸው ለመለካት ሞክሮ ነበር። በዚህ ረገድ ሲለካ ሪያል ማድሪድ ብዙ ተከታዮች ያሉት የዓለማችን ክለብ ሆኗል። ባርሴሎና ሁለተኛ ደረጃ ላይ ተቀምጧል። ሶስተኛ ደረጃ ላይ የተቀመጠው ማንቸስተር ዩናይትድ ነው ይላል። እንግዲህ በዓለም አቀፍ ደረጃ ብዙ ተከታዮች፣ ብዙ ወዳጆች ያሉት ክለብ ማንቸስተር ዩናይትድ ነው ከሪያል ማድሪድና ከባርሴሎና ቀጥሎ። በፕሪምየር ሊጉ ደግሞ አንደኛ ደረጃ ላይ ተቀምጧል። እንግዲህ ሲአይኤስ ፉትቦል ኦብዘርቫቶሪ የሚያስቀምጠው በሶሻል ሚዲያ ፕላትፎርሞች ላይ ክለቦቹ ምን ያህል ተከታዮች አሏቸው የሚለውን ነው። ሶሻል ሚዲያዎቹ ኤክስ የቀድሞ ትዊተር ማለት ነው። ኢንስታግራም፣ ፌስቡክ፣ ቲክቶክ እና ዩቲዩብ ላይ ክለቦቹ ምን ያህል ተከታዮችን ማፍራት ችለዋል ነው። በዚህ ረገድ ማንቸስተር ዩናይትድ 233 ነጥብ 6 ሚሊየን ተከታዮችን በእነዚህ የሶሻል ሚዲያ ፕላትፎርሞች ላይ አሉት። እነዚህን ያህል ተከታዮች አፍርቷል ነው። ስለዚህ ከዓለም ሶስተኛ፣ በፕሪሚየር ሊጉ ደግሞ አንደኛ ደረጃ ላይ ተቀምጧል። ይህንን ቢቢሲ ሲያወጣው በፕሪምየር ሊጉ ሁለተኛ ብዙ ተከታዮች ያሉት የፕሪምየር ሊጉ ክለብ አንድ መቶ ሰባ ዘጠኝ ነጥብ አምስት ተከታይ ማፍራት የቻለው ማንቸስተር ሲቲ ነው። ማንቸስተር ሲቲን ተከትሎ ሊቨርፑል ከፕሪምየር ሊጉ ክለቦች ሶስተኛ ብዙ ተከታዮች ያሉት ክለብ ሆኗል። 166.7 ሚሊየን ተከታዮች አሉት። ቼልሲ በ152.9 ሚሊየን ተከታዮች ቀጣውን ቦታ ይይዟል። አራተኝነትን አርሰናል 114.1 ሚሊየን ተከታዮች አሉት በትዊተር በኢንስታግራም፣ በፌስቡክ፣ በቲክቶክ እና በዩቲዩብ። ስለዚህ የማንቸስተር ዩናይትድ በዓለም አቀፍ ደረጃ ያለው የተከታዮች ብዛት አሁን በቅርብም በጣም ተከታታይ ውጤት እያመጡ ካሉት ከነ ማንቸስተር ሲቲም ጭምሮ ኦልሞስት በጣም በብዙ ሚሊየን የሚበልጥ መሆኑ በቀደም ስናነሳው ከነበረው ሀሳብ ጋር ተያይዞ ሊነሳ የሚችል ሊነሳ የሚገባው ይመስለኛል። እንግዲህ ከፕሪሚየር ሊጉ ሁለተኛ ነው አልን እንጂ ማንቸስተር ሲቲ በዓለም አቀፍ ደረጃ ግን አምስተኛ ደረጃ ላይ የተቀመጠ መሆኑንም እዚሁ ላይ አብሮ ተገልጿል ወይም አብሮ ተካቷል። አርሰናል ባለው የግሎባል የፋን ቤዝ ወይም ደግሞ በተከታዮች ብዛት ሶሻል ሚዲያ ላይ በአለም አቀፍ ደረጃ እስከ አስር ደረጃ ላይ ነው የተቀመጠው። መቶ አስራ አራት ነጥብ አንድ ሚሊዮን ተከታዮች አሉት። ስለዚህ በተከታዮች ብዛት ከአንድ እስከ አስር ሲወጣ አምስቱ የተያዘው በእንግሊዝ ፕሪምየር ሊግ ክለቦች ነው። እዚህ አምስት ውስጥ መግባት የቻሉት ደግሞ ማንቸስተር ዩናይትድ፣ ማንቸስተር ሲቲ፣ ቼልሲ፣ ሊቨርፑል እና አርሰናል ናቸው። ማንቸስተር ዩናይትድ ግን አሁንም በዚህ ረገድ እንደዚህ ያለ የውጤት መቀዛቀዝ ውስጥ ሆኖ እንዲህ ያለ ድል አልባ ጉዞን እያደረገም ጭምር በዓለም አቀፍ ለማንቸስተር ዩናይትድ ያለው ክብርና ፍቅር አለመቀነሱ የሚዲያውን ትኩረት ስቦታል ለማለት ነው። የቀድሞ የማንቸስተር ዩናይትድ ተጫዋች ዌይን ሩኒ አንድ ሀሳብ ሰጠና ሀሳቡ በጣም እያጨቃጨቀ ይገኛል የዌይን ሩኒ የትኛው ሀሳብ ነው ጭቅጭቅ የፈጠረው ለምንስ ነው ያጨቃጨቀው የሚለውን እንንገራችሁና እናንተ ደግሞ በዚህ የጭቅጭቅ በፈጠረው ጉዳይ ዙሪያ የራሳችሁን አመለካከት ንገሩን የእውነት ለመናገር እኔ የተለየ አመለካከት ነው ያለኝ። አሁን ሰዎቹ የተቃወሙት ሰዎች ጋር ብዙም ለመስማማት የሚቸገር ይመስለኛል፣ ግን የእናንተን ሀሳብ ንጹህ ሀሳባችሁን በምንም ተጽዕኖ ውስጥ ሳትሆኑ እንድትነግሩን ግን እንፈልጋለን። እንግዲህ ዌይን ሩኒ በጣም ትልቅ የሆነ ውዝግብ የፈጠረው ብዙዎቻችሁ በሶሻል ሚዲያ ላይ ታችሁት በምታውቁት አንድ ጨዋታ አለ ከአንተ የሚበልጥ ተጫዋች እስኪመጣ ድረስ ዝም በል የሚል እና በጣም ትልልቅ የሚባሉ ተጫዋቾች በሙሉ በዚህ ጨዋታ ውስጥ ያልፋሉ። የተጫዋቾች ስም ይጠራል። ይሄ የሚጠየቀው ተጫዋች ዝም ካለ እኔ እበልጣለሁ እያለ ነው። ሌላ ተጫዋች ይጠራል። አሁንም ዝም ካለ ከዚህኛውም እኔ እበልጣለሁ እንደማለት ነው። ስለዚህ ይሄንን ጥያቄ በሚጠየቅበት ጊዜ ነው ዌይን ሩኒ ከነገሌ ከነገሌ ከነገሌ እበልጣለሁ ሲል አላበዛውም ያሉት እውነት ሩኒ ከእንትና ይበልጣል እንዴ የሚል ክርክር የተፈጠረው ለሩኒ መጀመሪያ ላይ የተጠራለት ስም ከእሱና ከቀድሞ የሊቨርፑልና የባርሴሎና የፊት መስመር ተጫዋች ከሉዊስ ሱዋሬዝ ማን እንደሚበልጥ ነው የተጠየቀው ይሄ የመጀመሪያው ጥያቄ ሆኖ ሲቀርብለት በከባድ ነው ያስጀመራችሁኝ አለና አሰበና የለም እኔ እበልጣለሁ አለ ሩኒ ራሱን አስቀደመ ከዛ በኋላ ተከታትለው የመጡ ስሞች አሉ ከሉዊስ ሱዋሬዝ በኋላ እነዚህ ስሞች እነማን ናቸው ስንል ሱዋሬዝ ከተባለ በኋላ እነ ነይማር እነ አጉዌሮ እነ ዝላታን ኢብራሂሞቪች፣ ኤርሊንግ ብራውት ሃላንድ፣ አሌሳንድሮ ዴል ፒሮ እንደዚሁም ደግሞ ሃሪኬን ይገኛሉ። እና ዌይን ሩኒ ከሱዋሬዝ ብቻ ሳይሆን ከነይማርም፣ ከአጉዌሮም፣ ከዝላታን ኢብራሂሞቪችም፣ ከሃላንድም፣ ከአሌሳንድሮ ዴል ፒሮም፣ ከሃሪኬንም እኔ ይሻላለሁ ነው የሚለው። ስለዚህ እነዚህን ሁሉ ተጫዋቾች እበልጣለሁ ብሎ ማሰቡ ነው። የሩኒ አስተያየት ወይም የሩኒ አመለካከት ያነጋገረው እንግዲህ ስለ ወይን ሩኒ የተወሰኑ ነገሮችን ማስታወስ ሊኖርብን ይችላል። ዌይን ሩኒ በነገራችን ላይ በእንግሊዝ ፕሪሚየር ሊግ ለማንቸስተር ዩናይትድ የተጫወተ በተለይ በ2009፣ 2010፣ 2011 12 የውድድር አመት ከአሰልጣኝ ሰር አሌክስ ፈርጉሰን ጋራ ሆኖ 34 ጎሎችን በማስቆጠር በጣም በጣም በጣም ትልቅ ደረጃ ላይ ደርሶ የነበረ ከማንቸስተር ዩናይትድ ጋራ የተለያዩ ዋንጫዎችን ያሸነፈ በአንድ ወቅት ማንቸስተር ዩናይትድን ለቆ ሊወጣ ነው ሲባል ትልቅ ጭቅጭቅ የተፈጠረበት ተጫዋች እንደነበረ እናስታውሳለን። ለማንቸስተር ዩናይትድ በሚከፍለው ዋጋ የማንቸስተር ዩናይትድ ደጋፊዎች በእጅጉ ከሚያከብሯቸው ተጫዋቾች መካከል ደም ነው የሚሰጠው ይላል የኛ ሀገር የእግር ኳስ ወዳጅም። ዌይን ሩኒ ለማንቸስተር ዩናይትድ የሚያደርገውን ነገር ፍጹም፣ ራስ ወዳድ አይደለም እንጂ ራስ ወዳድ ቢሆን ኖሮ ሩኒ ለማን ዩናይትድ ያገባው የጎል ብዛት 253 ብቻ አይሆንም ነበረ። የማንቸስተር ዩናይትድ ኮጎብ ግባግቢ የምን ጊዜውም ተብሎ ሲጠራ ቁጥሮቹ ከዚህ በላይ ሊሆኑ ይችላሉ። ግን በፍጹም ሰልፊሽ አይደለም፣ በፍጹም በራስ ወዳድነት የሚንቀሳቀስ አይደለም። ቡድኑ እስካሸነፈ ድረስ ቡድኑ የተሻለ ውጤት እስካመጣ ድረስ ማንም ያገባው ማን ግድ የለውም። እንደዚሁም ደግሞ በማንቸስተር ዩናይትድ መሸነፍ የሚታይበት ቁጭት፣ ማንቸስተር ዩናይትድን ለድል ለማብቃት የሚከፍለው ዋጋ ሩኒ እውነት ለመናገር በማንቸስተር ዩናይትድ ማሊያ ከታዩ ለክለቡ እና ባልሸነፍ ባይነታቸው ከሚጠቀሱ ተጫዋቾች መካከል አንደኛው ነው። 253 ጎሎችን አስቆጥሯል። 559 ጨዋታዎችን ተጫውተዋል። እውነተኛ የማንቸስተር ዩናይትድ ታላቅ ከሚባሉ ተጫዋቾች መካከል አንደኛው ነው። አምስት ጊዜ የፕሪምየር ሊጉን ዋንጫ፣ ሶስት ጊዜ የሊግ ካፑን፣ አንድ ጊዜ ኤፍ ኤ ካፕን፣ ቻምፒዮንስ ሊግን፣ ውሮፓ ሊግን ከማንቸስተር ዩናይትድ ጋር ማሸነፍ ችሏል። ይሄ ሩኒ ነው። ከሱዋሬስ ከነይማር ከዝላታን ኢብራሂሞቪች ከአሌሳንድሮ ዴል ፒሮ ከሃላንድ ከአጉዌሮ እንደዚሁም ከሃሪኬን እኔ ይሻላለሁ ያለው ይህንን ሲል ነው። ሰዎች የተገረሙት ይህንን ሲል ነው። እንዴት ያለ ለራስ የተጋነነ ስሜት ቢኖረው ነው ብለው ሐሳብ የሚሰጡት። እንግዲህ ይህንን አስተያየት እሱ በሚሰጥበት ጊዜ ሰዎች በሶሻል ሚዲያ ፕላትፎርሞች ላይ የተለያዩ አስተያየቶችን ሰጥተዋል። ሩኒን የደገፉም አሉ፣ ሩኒን ደግሞ የተቃወሙም አሉ። ረ፣ ወዳጄ እያሰበ ያለው ነገር ግራ ያጋባል ብሎ የጻፈ ሰው አለ። እንዴት ብሎ ነው እሱ ከኔማር ከስዋሬዝ ከዘላታንና ከሌቫንዶቭስኪ እበልጣለሁ የሚለው? ሃላንድንም እኮ ጠርሷል ብሎ ደግሞ የጻፈማል። ይሄ ብቻ ሳይሆን ሌላኛው ደግሞ ምን ብሎ ጽፏል? ነው ወይ ሂ ኢዝ ቤተር ዛን ሱዋሬዝ ኦር ኔማር እን እንዴት ብሎ ነው ከኔማርና ከሱዋሬዝ እበልጣለሁ ሊል የሚችለው? በፍጹም ሩኒ ከነይማርና ከሱዋሬዝ ሊበልጥ አይችልም እንዴ! ከኔማር አጠገቡም ጋር አይደርስም፣ ኔማር ላይ የሚል አስተያየትን ይሰጣል። ሶስተኛው አስተያየት የሰጠ ሰው ምንድን ነው የሚለው እንግዲህ አንዳንዴ ስለ ራሳችን የሚኖረን ግንዛቤ የተዛባ ይሆናል አለ እናቀለደ ቀለደ ስለ ራሳችን የሚኖረን ግንዛቤ ይጋነንና ወደ ብደት የተጠጋ ይሆናል የሚል አስተያየት ሰጥቶ ሊያሾፍ ሞከረ። እነዚህ አይነት በርከት ያሉ ሩኒ አሁን ከጠቀስኳቸው ተጫዋቾች እሻላለሁ ማለቱን ያልተቀበሉ አለመቀበል ብቻ ሳይሆን ደግሞ አሁን በጠቀስነው መንገድ ያሾፉ በሩኒ ላይ የትችት ማት ያወረዱ ሰዎች እንዳሉ ሆኖ ሩኒን ማታውቁትም ሩኒን በተመለከተ እንደነዚህ ያለው ሀሳብ የሚሰጡ ሰዎች እድሜያቸው ሀያና ከዛ በታች መሆን መቻል አለበት። ሩኒ ያልገባቸው ሩኒን ያላዩ የሩኒን ጣም የማያውቁ መሆን አለባቸው ብለው ደግሞ ከማንቸስተር ዩናይትድ ደጋፊዎች የተሰማ ድምፅ አለ። የእግር ኳስ ወዳጆች የማን ዩናይትድ ደጋፊዎችም ባይሆኑ ለዌይን ሩኒ ድጋፋቸውን የሰጡ ሩኒን በተመለከተ እንዲህ ከነገሌ እበልጣለሁ ስላለ እንዲህ ያለ አስተያየት የምትሰጡ ሰዎች ቅድም እንዳልኩት ከሀያ ዓመት በታች መሆን አለባችሁ። ሩኒ ምርጥ ብቃት ላይ በነበረበት ጊዜ ማንም ቢሆን እሱን መግጠም አይፈልግም። የእንግሊዝ ባለልዩ አቅም ተጫዋች ስለመባሉ ታውቁ ይሆን? በጣም በጣም በጣም የተዋጣለት በጣም ስኬታማ የሚባል ተጫዋች ነው። ምናልባትም በሆነ በሆነ ትውልድ ብቻ ልናገኛቸው ከምንችላቸው ተጫዋቾች መካከል አንዱ ነው ዌይን ሩኒ ልናይደግፈዋል። ሌላኛው የዌይን ሩኒ ደጋፊ ደግሞ በሶሻል ሚዲያ ተጠቃሚዎች ላይ ያለውን ቅሬታ ያስቀምጣል። የማታውቁትን ነገር ልንገራችሁ። ሩኒ ኢን ሂስ ፕራይም ወይም በጣም በጣም አሪፍ ብቃት ላይ በነበረበት ጊዜ አሁን የተጠቀሱትን ተጫዋቾች በሙሉ በሙሉ ይበልጣቸዋል። አንድ ሁለት ተጫዋቾች ከእሱ ጋር የተቀራረቡ ተብለው ሊጠቀሱ ይችላሉ የሚል አስተያየትን ሰጥቷል። ምናልባት ይላል ሶስተኛው አስተያየት ሰጪ ነይማር እንደ ባለው ስኪል ከሩኒ ጋራ ተቀራራቢ ልናደርገው እንችል ይሆናል እንጂ ሩኒ ያለ እውነቱን ነው ከተቀሳቸው በሙሉ ይበልጣሉ። ሩኒ በትውልድ አንዴ የሚመጣ ክስተት ነው ብሎ ይገልጸዋል። እዚህ ላይ ነው የእናንተን ሀሳብ መስማት የምንፈልገው። ዌይን ሩኒ አሁን ከተጠቀሱ ተጫዋቾች እሱ እንዳለው ይበልጣል ወይስ ተቾቹ እንዳሾፉበት ያን ያህል ያነሰ ነው? የእናንተን ሀሳብ በዚህ ጉዳይ ላይ ብናውቅ በጣም ደስ ይለናል። ወደ አርሰናል ጉዳይ እንሄድ። አርሰናልን በተመለከተ የ2024/25 የውድድር ዓመት ለአርሰናል እንዴት ነበር ሲባል በጣም ብዙ ሰዎች ለማንሳት ከምንገደደው እውነት መካከል አንደኛው አርሰናል በጣም በጣም በጣም በተጨዋቾች ጉዳት ተጽዕኖ ውስጥ ያለፈ መሆኑን እናስታውሳለን። አሁን ታዲያ የእንግሊዝ ፕሪሚየር ሊግ የመጨረሻውን ከጉዳት ጋር የተያዘውን ሪፖርት በሚያወጣበት ጊዜ ሪፖርቱ የሚለው ምንድን ነው? በእርግጥ ብዙ ተጫዋቾች የተጎዱባቸው እነማን ናቸው የሚለውን ብናወጣ አርሰናልን ከላይ ላናገኘው እንችላለን። አለ በተጫዋቾች ብዙ መጎዳት ወይም ብዙ ተጫዋቾች በተጎዱባቸው ካልን አርሰናል ወደታች ሊሆን ይችላል ቁጥሩ ነገር ግን የተጎዱባቸው ተጫዋቾች ወሳኝነት ወይም የተጎዱባቸው ተጫዋቾች በክለቡ ፐርፎርማንስ ላይ ስለሚኖራቸው ተጽዕኖ የምናስብ ከሆነ በብዛት ተጫዋቾች በተጎዱበት አንደኛ ባይሆንም፣ የተጎዱት ተጫዋቾች በፈጠሩት ክፍተት ግን አርሰናልን ያህል የተጎዳ የለም የሚል ሪፖርት ወጣ። እንደ አርሰናል በተጫዋቾች ጉዳት ከፍተኛ የሆነ ጫና ውስጥ የወደቀ ከፍተኛ የሆነ ችግር ውስጥ የገባ ክለብ የለም። ቁጥር አንድ ነገር ነው። የተጎዱ ተጫዋቾች በሙሉ በቡድኑ ውጤት ማምጣትም ሆነ በቡድኑ ውጤት ማጣት ላይ ያን ያህል ተጽዕኖ ላይኖራቸው ይችላል። ቁጥሩ ግን እያደገ ሊሄድ ይችላል። ወይኒት ከአምስቱ አርሰናል ወደ አርሰናል ስንመጣ ግን አርሰናል በ2024/25 የተጎዱበት ተጫዋቾች እንደነ ቤን ዋይት፣ ቡካዮሳካ ካይ ሃቨርስ፣ ሪካርዶ ካላፊዮሪ፣ ጋብሪኤል ሄሱስ ቶሚያሱ እነዚህ እነዚህ ተጫዋቾች ወደ ሶስት ወርና ከዛ በላይ ሜዳ ላይ ያልነበሩ ተጫዋቾች ናቸው። ማርቲኖ ዲጋርድ፣ ጋብርኤል ማግሃሌሽ እንደዚሁም ደግሞ የተወሰኑ ተጫዋቾች ራፍሊ ሁለት ወር አካባቢ ተጎድተዋል። አሁን የጠራዋቸው ተጫዋቾች ለአርሰናል ምን ማለት ናቸው የሚለውን ከግምት ውስጥ እናስገባና እንነጋገር። እነዚህን ተጫዋቾች ለዚህን ያህል ጊዜ ማጣት ማንንም ቢሆን ነው ሽባ የሚያደርገው፣ ማንንም ቢሆን ነው የሚያሽመደምደው። ስለዚህ የአርሰናል ተጫዋ ች ከብዛት አንጻር ከሆነ የበለጠ የተጎዱባቸው ክለቦች ሊኖሩ ይችላሉ። ነገር ግን የተጎዱት ተጫዋቾች ሊፈጥሩ በሚችሉ ተጽዕኖ ያውም ተጽዕኖ እኮ የተለካው በፕሪሚየር ሊግ ተጫዋቾቹ ካላቸው ደረጃ ነው አርሰናል አለኝ የሚለውን የተጎዳበት በሚል አይደለም። ሳካ በፕሪሚየር ሊጉ ምን ያህል ኢምፖርታንት ተጫዋች ነው? ቤን ዋይት ምን ያህል ወሳኝ ተጫዋች ነው? ኦሪጋርድ እንዴት ነው? ጋብርኤል ማጋሌሽ፣ ጋብርኤል የሱስ፣ ሪካርዶ ካላፊዮሪ፣ ከሃቨርት ተብሎ የፕሪሚየር ሊግ ራንኪንጋቸው ሲወጣ አይደለም አርሰናልን፣ ማንንም ቢሆን ትልቅ ተጽዕኖ ውስጥ ሊከት የሚችል ጉዳት ነው የተጎዱት ነው እንጂ ብዛት ከሆነ አርሰናል በዙ ተጫዋቾች ስለተጎዱ ወይም በተጎዱባቸው ተጫዋቾች ብዛት ከሆነ ዘጠነኛ ነው። ነገር ግን የተጎዱት ተጫዋቾች የፈጠሩት ክፍተት ከተለካ ግን አርሰናልን ያህል በተጫዋቾች ጉዳት እየተሰቃየ አርሰናልን ያህል በተጎዱ ተጫዋቾች የተጎዳ የለም ነው የሚለው እና ተጽዕኖ ተለክቶ ተጽዕኖ ይፋ ሲደረግ አርሰናል የክለብ ኢምፓክቱ ሀምሳ ስድስት ነጥብ ሦስት ፐርሰንት ነው። የሊግ ኢምፓክቱ ግን መቶ ፐርሰንት ነው የተጫዋቾቹ ጉዳት የፈጠረበት ይሄ በጣም በጣም በጣም የሚዘገንን ቁጥር ነው እውነት ለመናገር በተጫዋቾች ጉዳት ተጽዕኖ ስር በመውደቅ አርሰናል አንደኛ ነው፣ ሲቲ ሁለተኛ ነው፣ ስፐርስ ሶስተኛ ነው፣ ብራይተን አራተኛ ነው፣ ማን ዩናይትድ አምስተኛ ነው፣ አስቶን ቪላ ስድስተኛ ነው፣ ዋንጫውን ያነሳው ሊቨርፑል ሰባተኛ ደረጃ ላይ ነው የተቀመጠው። ስለዚህ አርቴታና አርሰናል 24 25 ላይ ዋንጫ አላነሱም። በፕሪምየር ሊጉ ዋንጫ ለማንሳት ተቸግሯል በቻምፒዮንስ ሊጉ ምናምን ስንል የተጎዱት ተጫዋቾች የፈጠሩት ክፍተት ሲ ለካ ሲሰፈር ይህንን ቁጥር ያሳያል ነው። ለረጅም ጊዜ በመጎዳት ቶሚያሱ አንደኛ ነው፣ ጋብርኤል ሱስ ሁለተኛ፣ ቤኖይስ ሶስተኛ፣ ቦካዮ ሳካ አራተኛ፣ ሪካርዶ ካላፊዮሪ አምስተኛ፣ ካይ ሃቨርትስ እና ታይሮኒ ደግሞ ተከታታዩን ቦታ የያዙ ናቸው። የቶሚያሱ ጉዳት 268 ቀን ሞልቶታል። ገና እስከ 2026 መግቢያ ድረስ ቶሚያሱ ወደ ሜዳ ይመለሳል ተብሎ አይጠበቅም። ለዚህ ነው አርሰናል አሁን ክፍት በሆነው የተጫዋቾች ዝውውር መስኮት ጠንካራ ተሳትፎ አድርጎ በ2025/26ም ተመሳሳይ የተጫዋቾች ጉዳት ቢያጋጥም ተመሳሳይ ተጽዕኖ ውስጥ እንዳይወድቅ ጠንክሮ መስራት አለበት የምንለው። አርሰናልን በተመለከተ ጎኮሬሽ ምን ደረሰ ብላችሁ የጠየቃችሁ ይሆናላችሁ። የጎኮሬሽ ዝውውር ወደ አርሰናል ተስፋ ያልተቆረጠበት አርሰናል አሁንም ጠንክሮ እየሰራበት ያለው ምናልባትም በጣም ባጠረ ጊዜ ነገና ከነገ ወዲያ አርሰናል ለስፖርቲንግ ሊዝበን ሁለተኛውን ከመጀመሪያው ይልቅ የተሻሻለውን የዝውውር ሂሳብ ጠረጴዛ ላይ ያቀርባል ተብሎ ይጠበቃል። ስለ ጎኮረሽ ግን አንድ ነገር የወጣው ማንቸስተር ዩናይትድን መቀላቀል አልፈልግም ከማለቱ በፊት ማንቸስተር ዩናይትድ ትቼዋለሁ ብሎ ነበር አሉ። ምናልባት ጎኮሬሽ ይህንን ከሰማ በኋላ ይሆን ዩናይትድን ከምርጫው ውጭ ያደረገው። ማንቸስተር ዩናይትድ ከጎኮሬሽ ሊግ ወደ ቪክቶሮስ ምሄን ማዘንበሉን በተረዳ ጊዜ የተናገረው ነው የሚሉ መረጃዎችን ወጥተዋል። አርሰናል ግን በአንድ በኩል ሼሽኮን በአንድ በኩል ጎኮሬሽን ለማስፈረም ጥረት እያደረገ ይገኛል። ስለ አጥቂ ካነሳን ምናልባት በኋላ ልንመለስበት እንችላለን። በዝርዝር ማንቸስተር ዩናይትድ ከ አይንትራንክ ፍራንክፈርት ጋር እየተነጋገረ ነው የሁጎ ኢኪቴኬን ዝውውር ማጠናቀቅ በሚችልበት ጉዳይ ላይ ስንት ትላላችሁ? እንዴት ይከፈል? ተጫዋቹን እኔ የፈልገዋለሁ ብሎ ከሊቨርፑልና ከቸልሲ ከቼልሲ ጋር ኮምፒት እያደረገ ይገኛል የሚሉትን ለማንሳት ነው ያገኘናችሁ። ስላገኘናችሁ አብረናችሁ ስለቆየን በጣም ደስ ብሎናል። ደግሞ በእርግጠኝነት በዛው በለመድነው ሰዓት ምሽት ላይ ዳግም እናገኛቸዋለን አዳዲስ ስፖርታዊ መረጃዎችን ይዘን ሸገር ስፖርት ዊዛ በበገደ የዩቲዩብ ቻናልን ሰብስክራይብ አድርጉት፣ ሊንኩን አጋሩና እንብዛ እንላለን። በጣም አድርገን እናመሰግናለን። ሰላም ሁኑልን። ኢትዮጵያ ለዘለዓለም ትኖር።